አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 28 በዚች ቀን ቅዱስ መርትያኖስና መርቆሪዎስ በሰማዕትነት አረፉ። ይህም ለቁስጥንጥንያ ሊቀ ጳጳስ ለአባ ጳውሎስ ደቀ መዛሙርቱ ናቸው። ይህም እንዲህ ነው። አሪዮሳዊ የሆነው ሁለተኛው ንጉሥ ቆስጠንጢኖስ አባ ጳውሎስን በተጣላው ጊዜ ወደ አርማንያ አጋዘውና በዚያም በስውር በእስር ቤት ውስጥ አንቀው እንዲገድሉት አደረገ። እሊህ ቅዱሳን መርተያኖስና መርቆሪዎስ ግን የእረፍቱን ቀን ገድሉንም ጻፉ። አሪዮሳዊንም ንጉሥ ረገሙት። አንድ ክፉ ሰውም ወደ ንጉሡ ሂዶ እነርሱ እንደረገሙት ወነጀላቸው። ንጉሡም ያን ጊዜ ከአታክልት ቦታዎች በአንዲቱ ቦታ ተቀምጦ ሳለ ወታደሮች ልኮ ወደ እርሶ አስቀረባቸው። በሰይፍም እንዲገድሏቸው አዝዞ ገደሏቸው። በዚያም በገደሏቸው ቦታ ቀበሯቸው። እስከ ዮሐንስ አፈወርቅ ዘመንም በዚያ ቦታ ኖሩ። እርሱም ዜናቸውን በሰማ ጊዜ መልክተኞች ልኮ ስጋቸውን ወደ ቁስጥንጥንያ በክብር አስመጣ። ያማረች ቤተ ክርስቲያንንም ሰርቶላቸው ስጋቸውን በውስጧ አኖረ። በዚያችም ቀን በዓልን አደረገላቸው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የአባ መቅቢው ከዘጠኙ ቅዱሳን የአንዱ የአባ የማአታ ዳግመኛም አባቱ ኖህ እግዚአብሔር የያፌትን ሀገር ያስፋለት ብሎ የመረቀው ያፌት፣ የአባቶቻችንም የአብርሃም የይስሐቅ፣ የያዕቆብ መታሰቢያቸው ነው። ወራሃዊ በዓላት፦ አንደኛ አማኑኤል ቸሩ አምላካችን፣ ሁለተኛ ቅዱሳን አበው አብርሃም፣ ይስሐቅ፣ ያዕቆብ፣ ሶስተኛ ቅዱስ እንድሪያኒቆስ፣ ሚስቱ ቅድስት አትናሲያ፣ አራተኛ ቅድስት ዓመተ ክርስቶስ፣ አምስተኛ ቅዱስ ቴዎድሮስ ሮማያዊ ሰማዕት፣ ስድስተኛ ቅዱስ አባዲናር፣ አባ ዲናር፣ ቅድስት ኢራኢ፣ የቅዱሳን የሰማዕታት በረከታቸው ረድኤታቸው አምላካችን የኢየሱስ ክርስቶስ የቸሩ እግዚአብሔር የቅዱስ አማኑኤል ምሕረት ይቅርታ፣ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።